ሚውት አድርገዋ። ኧረ በኢየሱስ ምን አይተ ነው? ወንዶች ብቻ ነው የሚቀባቸው።

ጸሎት እያደረገ ነው አንዴ እንጸልይ ሀሌሉያ አንዴ ሁላችሁም ወደ ጸሎት ሪኮርድ አድራጊ ነኝ እሽ ፒዶ የምንም ችግር የለም ፎሎባክ ባካረግ ያለው ቅዳ የሚቅዳ ይቅዳ እንጂ ቅዳ ሶ ጋይስ አንዴ ማሸነፍ አንችልም ኦኪያን ቢደር ዋን ታይም አንዴ በቃ ኦኬ ላስት ጌም ነው ይሄ ኦኬ ላስት ጌም ሶስት ሺ የገባ ይቀጣል ሶስት ሺ የገባ ይቀጣል። የተሸነፈ ይቀጣል። እኔ ቤት ያላችሁ ሰዎች ወይ ትወጣላችሁ ወይ ታም ታደርጋላችሁ። በላያ በላያ በላያ በላያ በላያ በላያ በላያ እቺ ሶስት ደቂቃ እንዴት አርጋ ትጥፋ? እቺ ሶስት ደቂቃ ልብን እኮ አንቺ ባለቤት እኮ አንዳንዴ ስማት እየሰማች ነው። በሌላ አካውንት በሌላ ስልክ እያየች ነው። አይ ስልክ እንዳለ ስልኩን ይጋ ነው። ራስን በሆነ ስልክ ነው ታ እዛ ጋ እኮ ያየሁ እኮ ነው። እንትን ከሆነ ፎሎ አደርጋለሁ። ጊፍትር ከሆነ ቤተሰብ ፎሎ አድርጎ ኦኬ፣ እኔ ፎሎ አድርጌሻለሁ። ፊዮና ፊዮና፣ ምንም ችግር የለም። ፎሎቹ ማን ነው? ሀያ አምስት ለበል ያላት ማን ነሽ? ማነሽ? ሀዴራ ነበረች። ሀዴራ ሀዴራ